የወይንም ዮሐንስ አለ። እነዚህ ሁለቱ ተቀራራቢ ናቸው፣ ዘመድ ናቸው። እሺ። ከላይ ሰላም፣ እንዴት ነሽ? ምንም እንዴት ነ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው እሱ፣ ወራህመቱላሂ ወበረካቱ። ሰላም ነው አልሀምድሊላሂ። በግል ቁጥር ረቂለ ነበር የሆነች ሻህሪ ማለት ስትፈልጋለች፣ ፎሎ አድርገኝና እንደውልላት አስቀምጭልሃለሁ። ቁጥር አይ፣ እሺ፣ አሁን አስታውሰኝ ስትወጣ። እሺ እ አታውጥኝ ጋ እና እንደዚህ መሆናቸውን ካወቃችሁ መርየም አለይሃ አሰላም አባቷ የመስጂድ አልአቅሷ የቤተልመቅደስ መሪ ነበር፣ ኢማም ነበር፣ አሰጋጅ ነበር። ዘከሪያ አለይሂ ሰላም በእርሱ ዘመን የነበረ ደግና መልካም ሰው ነበር ወታቸዋል። ይህ ሰውዬ የዘከሪያ ዓለይህ ሰላም ነቢይ ናቸው። የመርየም አባት ደግሞ የመስጂድ ላቅሷ ኢማም ናቸው፣ መሪ ናቸው። መርየም ተረግዛ ያለች እናቷ ሀና አርግዛት፣ አባቷ ሞተ። ገና መርየም ሳትወለድ፣ መርየም ሳትወለድ ገና አባቷ ሞተ። በዚህ ጊዜ የመርየም እናት ሀና ልጇ ወንድ እንዲሆንላት ልክ እንዲሁ ደግሞ ልክ እንደ አባቱ እንደ እምሯን የመስጅድን ለቅሷ መሪ ኢማም እንዲሆንላት አገልጋይ እንዲሆንላት ተመኘችና ስለታተሳለች፣ ይህን በወዴ ውስጥ ያለውን ልጅ ለአንተ ብቻ አገልጋይ እንዲሆን ከምድራዊ ጥቅም የራቀ አድርጌ ለአንተ ተስየዋለሁ ብለ ተናገረች።

እርሷንም ሆነ ከእርሷ የሚገኘውንም ዘር ከሰይጣን ተንኮልና ሲራ በአንተ አስጠብቃቸዋለሁ። ከሰይጣን ጠብቅልኛለች። አላህን ተቀበላት ፈተቀበለ ረቡሃ ደግና መልካም ሴት ነች ና የመርየም እናት እና በጣም ጻድቅ ሴት ነች። ደግ ሴት መልካም ሴት ነች። ባሏም ልክ እንዲሁ የመርየም አባት በጣም ደግና መልካም ሰው ነው። ልክ እንዲሁ ደግሞ መርየም ዓለይሃ ሰላም እርሷም በጣም መልካም ልጅ ልትሆነ በተቀበለ ሀረቡሃፊ ቡሊን ሐሰን እኔም ጌታዋ አለ በጥሩ አቀባበል ተቀበልኳት አለ በጣም ደግና መልካም ሴት ነች እና የለመደችውን ሁሉ እሺ አላት አለ። ማናሳደጋት ይችል ልጅ፣ ምክንያቱም አባቷ ሞቷል። የመሪየም አባት ገና ሳትወለድ ነው የሞተባት። ስለዚህ ማን እንደ አባት ሆነ ያሳድግ? እስራኤላውያነች ሁላችንም እኛ እናሳድጋለን አሉ። ዘከሪያም እኔ ነኝ የማሳድገው አለ። በዚህ ጊዜ በቃ እጣ እንጣል፣ ተባለ። እጣ ተጣለ በዘከርያ ደረሰ። ዘከርያ እንዳሳድግ ተወሰነ። ፈተቀበለሃ ረብሃ ቢቀቡሊን ሐሰን ወአንበትሃ ነባተን ሐሰንን ወክፍልሃ ዘከርያ ዘከርያ ለፍትና እንወስዶ አሳደጋት። ነብይ ነው። በአምላክ ህግና ስርዓት ላይ አድርጎ አሳደጋት። አላህን ብቻ እንጂ ሌላን በፍጹም አትገዛም። ወንድ የሚባል በፍጹም ሊነካት ሊቀርባት እንኳን አላደረገም ዘከርያ። የራሷ ከቤተል መቅደስ አጠገብ ሚሕራብ ትንሽ የቤት ሰራላት። ቤት አብልኮ እዚያ ቁጭ አረፍ ብላ አላህ እንድትገዛ አስተማራት። በቃ አደገች። ልጅ አደገች አላህን በመገዛት ላይ ብቻ ማንም ወንድ ሳይቀርባት፣ ማንም ወንድ ሳይነካት አደገች። የቤት አብልኮ ቤተል መቅደስ የዚያም አገልጋይ ሆነች። በዚህ ሁኔታ ላይ ሳለች ምግብ የሚያመላልስላት የሚያሳድጋት ማነው? ዘከሪያ ነበር። ከእለታት ቀን አንዳንድ ቀን ግን እርሱ ያላመጣው የተለየ ምግብን ማየት ጀመረ ቤቷ ውስጥ። ኩለማ ደኸለ ዐለይሃ ዘከሪያ ልሚሕራብ ወጀደ ዒንደሃ ሪዝቃ፣ ከእርሷ ዘንድ የተለየ ሲሳይ ማየት ጀመረ። የሚገርም ምግብ ድር ላይ የሌለ ምግብ። በጣም ደነገጠ ዘከሪያ። ቃለ ያ መርየሙ አና ለኪ ሃዛ። ከእርሷ ዘንድ ማንም ወንድ እንደማይገባ ያውቃል።

እንላህ የርዝቁ መየሻእ በገይሪ ሒሳብ አለችው። አንተ ዘከርያ አላህ ያሻውን ሰው ያለምንም ገደብ ሲሳይን እንደሚለግሰው አታውቅም? አታውቅ ኖሯል አለችው። ዘከርያ በጣም ደነገጠ። እዚህ ምን ያክል ቅርብ በት ሆነው ከአላህ ዘንድ አላህ በመላእክቶች የሚያስፈልጋትን ሁሉም የሚያደርግላት ዘከርያ በዚህ ጊዜ ነው ልጅን የተመኘው እንተ መልካም ልጅን በምታይ ጊዜ ምን ነው አላህ እኔንም ልጅ በሰጠኝ ትላለህ፣ አይደለ? እንደዚህ እንደ ልጅ ትላለህ። ዘከሪያ በዚህ ጊዜ ወዲያው ዘወራልና ወደ መስጂዱ ገባ። በይትል መቅደስ ምሕራብ ላይ ቆሞ መስገድ ጀመረ። አላህን መለመን ጀመር። ሁናሊከ ደዓ ዘከሪያ ረባ። በዚያን ጊዜም ዘከሪያ ጌታውን አላህን እኔን መለመን ጀመራል። ዘከሪያ አይወልድም ነበር፣ አርጅቷል። እሱ ሚስቱም መሃን ነች። ልጅ የሚባል የላቸውም። አስቡት፣ አላህ ተአምር ሊያደርግለት ነው። ለእርሱም ዘከሪያ አርጅቷል፣ ሚስቱም መነች ግን አላህን ከመለመን አላገደውም። አላህ የሚሳናው ነገር የለምና ይሄን ያውቃል ዘከሪያ። ያሱ አይ አርጅቻ አለሆኝ ሚስቲ ለወልድ አልችልም ብሎ ተስፋ ይቆርጣል። ነብያቶች ጋር እንደዛ የሚባል ነገር የለም። አላህ ያደርገዋል ብለ ያምናሉ።

ለእናንተ ከእናንተ ልጅን ማስገኘት አያቅተው የማይሳ ነው። ተአምር ያደርጋል አምላክ ይህ ነው። ከዚያ በኋላ የሕያ ዓለይህ ሰላም ተወለደ። ከዚያ በኋላ መላእኩ ጅብሪል ዓለይህ ሰላም ወደ ማርያም መጣ። መርየምንም ስራት ይዞላት መጣ። ከላ ሰድ መጀመሪያ ግን ባለችበት አቋም እንድትበረታ አላህን በመገዛት ላይ እንድትጸና ነገራት ከአላህ ዘንድ ያላትንም ደረጃ ቀድሞ ነገራት። ከዚያ በኋላ ለእሷ ስለሚሰጣትም ተአምር የሆነ ልጅ ያለ ወንድ ግንኙነት ልጅ ከእርሷ እንደሚወለድም ያበስራታል። መጀመሪያ ሲመጣ ምን አላት? ወኢዝ ቃለት ልመላይካ መልአኩም ባለ ጊዜ አስታውሱ። ያ መርየም አንቺ መርየም ሆይ አላት፣ እነ ላህ አስጦፋኪ እነሁ አምላክሻ አላህ መርጦሻል አንቺ ማንም ወንድ በህይወት ዘመኗ ጫፏን አልነከተ። ወስጠፋኪ ላ ሪሻ ልዓለሚን እነሆ ከአለማ ሴቶችም ሁሉ በጽድቅ ተመርጠሻል ተባለች። አላህ መርጦሻል፣ አንጽቶሻል። ከአለማ ሴቶችም በጽድቅ የተመረጥሽት ሴት ነሽ አለት ያሰላም። ምን አይነት ብስራት አስባችሁታል? ከአምላክ ዘንድ ከአለማ ሴት አንቺ ነሽ ታላቅ ሴት ተብላ መመረጥ ይሄ በሰማች ጊዜ በጣም ተገረመች። ከአላህ ዘንድ መርየም አለይሃ ሰላም በዚህ አቋሞ ላይ እንድትበረታ እንድትፀና አዘዛት። መላኩ ጅብሪል ያ መርየም፣ አንቺ መርየም ብለሽ በዚሁ ላይ ቀጥ ብቻ ከአጎንባሾች ጋር አጎንብሽ ወይንም ከሰጋጆች ጋር ስገጃላት። ያችው ለጌታዋ ለአምላኳ ለአላህ በመስገዷ እርሱም በብቸኝነት በመገዛቷ ነው የጸደቀችውና የተመረጠችው። በተክለሰውነት አይደለም፣ በውበት አይደለም፣ በአቋም አይደለም። ሰው ከአምላኩ ዘንድ የሚሰራው በእምነቱና በጽድቅ ስራው፣ መርየም በዚህ ላይ በጣም የተዋጣለት ነበረች። በነብይ እጅና ያደገችው በዘከሪያ አለይሂ ሰላም እች ያ መርየም ቁልቲ ለረቢክ ወስጂ ወርካዒ ማራከህ

ከአላህ ስብሐነ ወተዓላ ዘንድ የሆነ የብስራት ቃልን መልአኩ ገብርኤል ወይም ጅብሪል ወደ ማርያም ይዞ መጣ። ምንድነው? ልጅን መሪ ዒሳ የሚባል ልጅ ትወልጃለሽ የሚል ቃል ይዞላት መጣ። ወጂሃን ፊ ዱንያ ወል አኺራ ይህ የምትወልጅው ልጅ ደግሞ በዚች በቅርቢቱም ዓለም በቀጣዩም ባለም ባለሟል ባለ ክበር የሆነ ልጅ ነው አላት። በጣም የተከበረ ልጅ ወሚነል ሙቀረቢን ከአላህ ዘንድ ከአምላኩ ዘንድ ደግሞ በጣም ቅርብ ደረጃ ካላቸው ሰዎች ነው ብሎ ነገራት። መርየም በዚህ ጊዜ ጠየቀች፣ ቃለት ረቢ አና የኩኑ ሊወለድ ጌታ ሆይ፣ እኔ ለእኔ እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር ወንድ እንደሚባል ነክቶኝ የማላውቅ ስሆን አለች። አሁንም አላህ በእርሷ ላይ ተአምር እንደሚሰራ ይነግራታል። ቃለ ከሊክ ላሁ የኽልቁ ማየሻ ልክ እንዲሁ አምላክሻ አላህ ያሻውን ይፈጥራል አላት።

ተውራትን ያስተምረዋል፣ እንጂልን ያስተምረዋል። የእውቀት ባለቤት ነበር። ኢሳ የጥበብ ባለቤት ነበር። ሒክማ ይላል። የሚናገራቸው ንግግሮች በጥበብ የተሞሉ ናቸው። የእውቀት ባለቤት ነው። ተውራትን አላህ አሳውቆታል። በባቸዋል የትኛ የተጨመረና የትኛ የተቀነሰው የሚለውን መስተካከል ያለበትን ሁሉ በደንብ አድርጎ ያውቀ ነበር። በመጽሐፋቸው ላይ ያለውን ከነ ቁጥሩ ከነ ሁሉ ነገሩ ያውቀዋል። አላህ አሳውቀዋለሁ እያለ

እዚያ ተአምራትን አሳየ። ተአምራትን ከሳየ በኋላ ሙታንን የማስነሳትን ተአምር አላህ ሰጠው። ማየት የተሳናቸውን የመፈወስ ተአምር አላህ ሰጠው። ልክ እንዲሁም በርካታ ተአምራቶችን አላህ ሱብሃነሁ ወተዓላ ሰጠው። ታዲያ ምን አስተማራቸው? በቃ ይሄ ነው የመጨረሻው። ፈተቁላህ ወአጢዑን አላቸው። አላህን ፍሩና ሆነ የማስተምሯቸው የማዛቸውን ትእዛዝ ታዘዙኝ አላቸው። ምንድን ነው ትእዛዙ

መሲሁም ይሄ ነው ትምህርቱ የላከው አንድ አምላክ ያንን አምላክ እንድታመልኩ ነው እርሱን እንድታመልኩት እነዚያ ድንቅ ስራዎቹ በድንቅ አወላለድ በመወለዱ እነዚህ ሁሉ የአምላክ ጥበብ ናቸው ርሱ ላይ ስለዚህ ያን በእርሱ ላይ ይሄንን ፀጋና ሁኔታ የዋለን ያንን አንዱን አምላክ ማምለክ ነው ታች አለ ይሄ ነው በሩ የመሲው ዓለይ ሰላም እና የመርያም ታሪክ